ቲክቶክ የስራን የሰራው ፊልተር አለ ብሎ ሰላም ሰላም ቤተሰብ፣ እንዴት ናችሁ? ውዴቱ ቤተሰቦች ደህና ናቸው ወይ? አለ እግዚአብሔር ይመስገን። እንዴት ናችሁ? ዛሬ በአዲስ ስራ መጥቻላችሁ። በዚህ ቻናል ማላቀው ስራ ያስተዋወቃችሁ ለምትፈልጉ መስራት የምትፈልጉ መግዛት ለምትፈልጉ ሁለት ነው ማስተዋወቃችሁ ማለት ነው። ሰላም እኔ ያው ነው የመጀመሪያ ጊዜ ስል እንትን ፊልተር እና ቤተሰብ እና በዚህ መዋረድ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ ላይክ አድርጉ፣ ቪዲዮ ኮሜንት ደግሞ አስተያየት ስጡ፣ ማለት ነው። ዛሬ ማሳያችሁ በዱባይ ንጹህ ብር የምትፈልጉ ማለት ነው ትፈልጉ በመስቀል በፊደል በስም በጥቅስ የምትፈልጉ ዱባይ ላይ ያላችሁ ነጋዴዎች ብዛት መረከብ ከፈለጋችሁ በብዛት መረከብ ትችላላችሁ። እንዲሁም ደግሞ አንድም ሁለትም ለራሳችሁ ደግሞ ወይም ለሰው ስጦታ ኦርደር ማዘዝ ከፈለጋችሁ ኦርደር ማዘዝ ትችላላችሁ ማለት ነው። ስልክ ቁጥርና አድራሻ ኮሜንት ላይ አስቀምጥላቸዋለሁ፣ ኮሜንት ፒን አደርጋለሁ። ምን ሚባሉ ቁጥር አስቀምጣለሁ ወይ ማለት ነው፣ ወይም ዜሮ አምስት ከሀያ አንድ ሰማኒያ ዘጠና ሁለት ሰባት ሰባት በዚህ ቁጥር ዋትሳፕ ላይ ያውሩኝ። አድራሻ ደግሞ አጅማን ያለው ዱባይ አጅማን ማለት ነው ዋትሳፕ ላይ ስታወሩ ሎኬሽን ላይ እልክላቸዋለሁኝ። እና ብራዝሪት የምፈልጉ ደግሞ በየትኛውም ቦታ ሆናችሁ የራሳችሁ ሱቅ ባይኖራችሁም ብዛት ተረክባችሁ በየትኛውም ሶሻል ሚዲያ እናንተ በምትጠቀሙ ሶሻል ሚዲያ ላይ እያስተዋወቃችሁ የራሳችሁን ቢዝነስ መስራት ትችላላችሁ። ያለው ብራዝሪት አለ፣ ቀለበት አሉ፣ ሰዓቶች አሉ፣ ሁሉም አለ። ያለውን ቆይ መጨረሻ ላይ ቪዲዮ ሊያስገባላቸው ያለው ማለት ዝም ብዬ ለሳምፕል ለእናንተ ለማሳየት ነው እንጂ ያለውን ሙሉ ቪዲዮ ቀርጽላችኋለሁ ማለት ነው። ከዚህ በተረፈ ደግሞ ሀበሻ ቀሚስና ሽፎን የራሴ ሱቅ እንዳለ ታውቃላችሁ። ከዛም ኦርደር ማድረግ ትችላላችሁ። ሀበሻ ቀሚስ፣ ሽፎን የምትፈልጉ ማለት ነው። ይሄ የብር ሀብሉ ደግሞ ይሄ ብቻ አይደለም፣ የተለያየ ጌጣጌጥ አለ። በፊደል ብቻ አይደለም፣ ወይም በመስቀል ብቻ፣ በስም ብቻ አይደለም፣ በፈለጋችሁ ዲዛይን ማሰራትን በትዕዛዝ ትችላላችሁ ብዛ መረከብ ትችላላችሁ ማለት ነው። ይህንን ቪዲዮ ልሰራ የቻልኩት ለእናንተ ለራሳችሁ ቢዝነስ፣ ለምሳሌ ዱባይ ላይ ሆናችሁ ምን ስራ ለምትሉ ሀብል ተረክባችሁ፣ ሀብል በተለያየ ሶሻል ሚዲያ እያስተዋወቃችሁ ሀብልን መሸጥ ትችላላችሁ ማለት ነው። አንደኛ መሸጥ ለምትፈልጉ የራሳችሁን ስራ መጀመር ለምትፈልጉ፣ ሁለተኛ ደግሞ ሽፎን መረከብ የምትፈልጉ መረከብ ትችላላችሁ በውስጥ ላይ ማለት ነው። ሶስተኛ ደግሞ ማለት ለራሳችሁ ቢዝነስ ለመጀመር መረከብ ብቻ ሳይሆን ለራሳችሁ መልበስ የምትፈልጉ ማለት ነው። የሚባለው አረ ብዙ ማውራት እንትን እያለ ነው ዩቱብ ረስቻ ለ ማለት የፈለገችው ልብስ ራሪ የምትፈልጉ መረከብ ትችላላችሁ። እንዲሁም ለመልበስ፣ ለራሳችሁ፣ ለሰርክ፣ ለፕሮግራም እንደዚህ በአንድ አይነት ዲዛይኖች ማሰራት ትችላላችሁ። ለምን ሱቅ ከፍታለች። ሰአዲስ ቀጣይ የሱን ቪዲዮ ፖስት ላችኋለሁ። ግን በፊት የተወሰነ ቪዲዮ ፖስት አለሁኝ። አሁን ደግሞ ከበፊቱ ስላሸሻልኩት በሰፊው ከዚህ ቀጣይ ቪዲዮ ፖስት ላችኋለሁ። ይሄን የልብሱን ሱቅ ማለት ነው። ይሄ ግን የሀብል ሱቅ ነው። የብር ከብልማትን ም የጣሊያን ኦሪጂናል ብር ነው። ከለሩ የማይለቅ በግራም የሚሸጠው ማለት ነው። በዚህ አጋጣሚ ደግሞ ዋጋ ስንት ነው የምትሉ ልትኖሩ ትችላላችሁ። ዋጋ የተረካቢ እና በንትን የምትገዙ ይለያያል ብዛት ስትረከቡ እና በፍሬ ደግሞ ለራሳችሁ አንድ ሁለት ብቻ ኦርዶ ስታደርጉ ዋጋው ይለያያል ማለት ነው። እና ቤተሰብ አሁን የብር ካብሉ ያለውን የተለያየ ዲዛይን አሳያችኋለሁ ማለት ነው በተወሰነ መልኩ ይው እንደምትፈልጉት። በጣም እንደምታዩት በጣም ብዙ ዲዛይን ያለ ዩት እነዚህ ዲዛይኖችም አሉ። እንደገና የእጅ ብራዝሌትም አለ። ሰዓትም የምትፈልጉ ደግሞ ሰዓትም አለ። የጆሮ ጌጥ አለ። እነዚህ ሳምፕል ለሳምፕል የቀረቡ ናቸው። ግን ይኸው ዲዛይኖች ደግሞ እነዚያ አሉ። ከዚህ ወፍር አለ። አዎ፣ በጣም እስከ 35 ግራም አለ። ለወንዶች ማሰራት የሚፈልጉ ይቻላል። አዎ፣ በፈለጋችሁት ዲዛይንም በፈለጋችሁት እንደገና የግራሙ መጠን ደግሞ አሁንም በፈለጋችሁት ማድረግ ትችላላችሁ ማለት ነው። ስለዚህ ከእናንተ የሚጠበቀው ማዘዝ ብቻ ነው። አሁን ደግሞ ሰዓት ላሳያችሁ። ያው የእጅ ሰዓቶች ደግሞ እነዚህ በጣም የሚያማምሩ ናቸው። ከለራቸው የማይለቁ ኦሪጂናል ሰዓቶች ማለት ነው። እንዴት እንደሚያማምሩ እስኪ ግን ለመቅረጽ ብዙ አልተመቸኝም። በቀጣይ ቆንጆ አድርጌ ፖስት ላቸዋለሁ። ወይም ዛሬ አጋጣሚ ነው፣ ለምን ዩቱብ ላይ አልፖስት ላቸውም ይሄን የሚፈልጉ ካሉ ብዬ አጋጣሚ ነው፣ ቪዲዮም ለመስራት ያሰብኩት ማለት ነው። እና መግዛት ለምትፈልጉ በዋትሳፕ አውሩኝ፣ ሎኬሽን እልክላቸዋለሁ። መታችሁ መረከብ ትችላላችሁ ማለት ነው። መግዛትም መረከብም ትችላላችሁ። ዩቱብ ላይ ከሁለት አመት በፊት ስለሚያውቁኝ አሁን ከሳስ ሰርግዬ ምናምን የሚሉኝ እርግጠኛ ነኝ። ነገሩ ሁሉ ተገለባበጠብኝ። ቲክቶክ እኮ አሁን እንዲያው ካሜራው ብቅ ሲል ላይቴ ላይ ሽንሰር የለውም። ዩቱብ እኮ እና ቤተሰብ ዩቱቤን ደግሞ ሰብስክራይብ አድርጉልኝ። እሺ፣ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ላይክ ያላደረጋችሁ ደግሞ ላይክ አድርጉ።